ሰላምና ጤና በእያላችሁበት ይድረሳችሁ ውድን የተከበራችሁ ቤተሰቦቻችን እንደምን አላችሁልን? ከሁለተኛው የዩቲዩብ ቻናላችን አዲስ ስፖርት ልዩ የተለያዩ ስፖርታዊ ጉዳዮችን ልናካፍላችሁ እነሆ ዳግም ተገናኘን። ስለምትከታተሉን ቆይታችሁ ከኛ ጋር ስለሆነ እጅጉን ከልብ አድርገን ነው የምናመሰግነው። በዛሬ ፕሮግራማችን የተለያዩ ስፖርታዊ ጉዳዮችን ወደ እናንተ እያደረስን ቆይታን የምናደርግ ይሆናል። ፎር ባህሩ የዛሬውን ፕሮግራም እየመራው ከናንተ ጋር ቆይታን አደርጋለሁ። በዛሬው የዝውውር ፕሮግራማችን ላይ ትልልቆቹን ክለቦች እነ አርሰናል፣ እነ ማንቸስተር ዩናይትድ፣ ቸልሲ፣ ሊቨርፑል፣ ሪያል ማድሪድ፣ ባርሰሎና፣ ሌሎችንም የአውሮፓ ታላላቅ ክለቦችን የተመለከቱ ስፖርታዊ ጉዳዮቻቸውን፣ የዝውውር ጉዳዮቻቸውን እያነሳሳን ቆይታን እናደርጋለን። እስከ ፕሮግራማችን ፍጻሜ ድረስ አብራችሁ እንድትቆዩ በአክብሮት ጋብዛለሁ። ቪዲዮአችንን ላይክ፣ ቻናላችንን ሰብስክራይብ እያደረጋችሁ ቆይታችሁን ከኛ ጋር እንድታደርጉ ነው በአክብሮት የምጋብዘው። ከመሸጋገሪያ በኋላ በድጋሚ ተመልሰን የምንገናኝ ይሆናል። ማንቸስተር ሲቲ ለኖቲንግሃም ፎረስቱ የመሐል አማካይ ኤሊዮት አንደርሰን 75 ሚሊየን ፓውንድ የጨረታ ጥያቄ እንደሚያቀርብ የሚጠበቅ ሲሆን ቸልሲም ተቀናቃኝ ሊሆን እንደሚችል የሚያሳዩ መረጃዎች በትልቁ እየወጡ እንደሚገኙ ነው ዘገባዎቹም ያሳዩት። ይህ የእንግሊዝ ብሔራዊ ቡድን ተጫዋች በፕሪሚየር ሊግ ውስጥ ከፍተኛ ተጫዋች ሆኖ ራሱን ማቋቋም የጀመረ ሲሆን በቅርቡም ትልቅ ዝውውር ሊያገኝ እንደሚችል በርካቶች እየገመቱ ነው። ኤሊዮት አንደርሰን በቅርቡ ከማንቸስተር ዩናይትድ ጋር ስሙ መነሳቱም ተዘግቦ ነበር። እናም አሁን ላይ ሲቲና ቸልሲም ሊጨመሩበት እንደሚችሉ የሚያሳዩ ዘገባዎች በትልቁ እየወጡ ነው። በተለይ እንደ ደይሊ ኤክስፕረስ ዘገባ ከሆነ ሲቲ ለኤሊዮት አንደርሰን እስከ ሰባ አምስት ሚሊየን ፓውንድ ለመክፈልም ዝግጁ ሊሆን ይችላሉ። ነገር ግን ቼልሲም የ22 ዓመቱን ተጫዋች ለማስፈረም በሚደረገው ፉክክር ውስጥ እንደሚሳተፉ ነው የሚጠበቀው። የዴይሊ ኤክስፕሬስ ዘገባ ክሎም ስፔናዊው ኢንተርናሽናል ሮድሪ በሪያል ማድሪድ ፍላጎት ውስጥ በመሆኑና ኤሊዮት አንደርሰን በኢትያድ ስቴዲየም ሮድሪ ሊተካ እንደሚችል በርካቶች እየጠበቁት ነው። ኤሊዮት አንደርሰን የቀድሞውን የባሎን ዶር አሸናፊን መተካት ትልቅ ፈተና ቢሆንበትም፣ ይህ ለወጣቱ ተጫዋች ግን ምን ያክል ከፍተኛ ግምት እንደተሰጠው የሚያሳይ ነው። ቸልሲም እሱን ማስፈረም በእርግጠኝነት ይጠቀመዋል ተብሎ ነው የሚታሰበው። ምክንያቱም በኤንዞ ማሪስካ አማካይ ክፍል ውስጥ ከኤንዞ ፈርናንዴዝ የተሻለ ሊሆን እንደሚችል ግምቶች እየወጡ ነው። የኤሊዮታ አንደርሰን ችሎታ በቸልሲ ውስጥ ባሉ ሰዎችም ቀድሞውኑ ማድናቆትን አግኝቷል። ሪስ ጄምስ በቅርቡ ለቲኤንቲ ስፖርት ሲናገርም እሱ ድንቅ ተጫዋች ነው እዚህ ደግሞ በእንግሊዝ ብሔራዊ ቡድን መሆኑ ደግሞ እንግዲህ ሙሉ ለሙሉ የሚገባው አይነት ተጫዋች ነው ሲል ለቡድን አጋሩ ወይም ደግሞ ለብሔራዊ ቡድን አጋሩ ምስክርነቱን ሪስ ጄምስ ሰጥቶ እንደነበር የምናስታውሰው ጉዳይ ነው። ይህንን ሁሉ የተባለለት ኤሊዮት አንደርሰን በእንግሊዝ ብሔራዊ ቡድን ውስጥ በመካተቱ ሲሆን፣ ሪስ ጄምስ ግን ወደ ስታንፈርድ ብሪጅ ቢመጣም እንደሚቀበለው መገመቱ ቀላል ነው። ሁስኮር የተባለው የመረጃ ምንጭ የኤሊዮት አንደርሰንን ጠካሪዎች፣ ድሪብሊንግ ላይ፣ አየር ላይ የሚደረጉ ፍልሚያዎችን ወይም ኤሪያል ዱዌልስ ላይ በጥብቅ መከላከል ውስጥ እንግዲህ የሚሰጡ አጭር ኳሶችን ስሩ ቦሎችን የቆም ኳሶችን መምታት ሴት ፒሶችን እንዲሁ ደግሞ ታክሊንግ ወይም መንጠቅን እንዲሁ ደግሞ ኳስ ማጨናገፍን ወይም ቦል ኢንተርሰፕሽን የምንለው ላይ በጣም ጠንካራ የሚባሉ ዝርዝሮች እንዳሉት ነው የሚነገረው። እሱ በአሁኑ ጊዜም በዚህ የኖቲንግሃም ፎረስት ቡድን ውስጥ ቢሆንም እንግዲህ ሁለተኛው ከፍተኛ ደረጃ የተሰጠው ተጫዋች ሲሆን ከሰሞኑ የእንግሊዝ ብሔራዊ ቡድንም ከላቲቪያ ጋር በተካሄደው ጨዋታ ላይ። አምስት ለዜሮ ባሸነፉበት ጨዋታ ላይም ሶስተኛው ከፍተኛ ደረጃ የተሰጠው ተጫዋች ወይም ሬቲንግ ያገኘ ተጫዋች እንደነበር የምናስታውሰው ነው። ኤሊዮት አንደርሰን እንደ ሲቲ ወይም ቼልሲ ባሉ ክለቦች ውስጥም የተሻሉ ተጫዋች በዙሪያው ካሉ እና ደግሞ ከታላቅ አሰልጣኝ ጋር ደግሞ የሚሰራ ከሆነ የበለጠ እንደሚሻሻል በቀላሉ መገመት የሚቻልበት እድል ነው ያለው። ፓሪስ ሳን ጀርሜን ሌላ ክለብ ቀዳሚ ቢሆን እንኳን 60 ሚሊዮን ዩሮ የተገመተውን የኒውካስል ዩናይትድን ኮከብ ለማስፈረም ቆርጦ እንደተነሳ የሚያሳዩ መረጃዎች እየወጡ ይገኛሉ። ሪፖርቶች እንደሚያመለክቱት ፓሪስን ጀርሜን የኒውካስል ዩናይትዱን አማካይ የሆነው ሳንድሮ ቶናሊን ዝውውር ከዩቬንቱስ ለመንጠቅም ቆርጦ ተነስተዋል የሚሉ መረጃዎች እየወጡ ይገኛሉ። የጣሊያን ብሔራዊ ቡድን ተጫዋች በሴንት ጄምስስ ፓርክ በቆየበት ጊዜም እንግዲህ ጥሩ ነገሮችን አሳይቷል። ኒውካስል ዩናይትድ ተጫዋቹን ለማስቀረት አስቸጋሪ ጊዜ እንደሚጠብቃቸው ግልጽ ነው። ቱቶ ዩቬ የተባለው ጋዜጣ እንዳወጣው ከሆነ በአውሮፓ ታላላቅ ክለቦች ዘንድ ለቶናሊ ያለው ፍላጎት እየጨመረ ሲሆን ዩቬንቱስ ዝውውሩን ለማጠናቀቅም ቀዳሚው እንደሆነ ቢነገርም ፓሪሰን ጀርሜንም በከፍተኛ ሁኔታ እንደሚፈለገው ነው የሚነገረው። ትራንስፈር ማርኬት እንዳለው ከሆነ የሳንድሮ ቶናሊ የገበያ ዋጋ ወደ 60 ሚሊዮን ዩሮ ገደማ ነው። ነገር ግን ኮንትራቱ እስከ 2028 ስለሚጠናቀቅም ኒውካስል በዚህ ዋጋ ለመስማማት ብዙ ጫና ያለበት ስለዚህም የዝውውር ዋጋውም ከዚህ በላይ ሊሆን እንደሚችል ነው የሚገመተው። ኒውካስል ዩናይትድ አሁን ባለው ባለቤትነት ስርም ትልቅ መሻሻልን አሳይቷል። ነገር ግን አሁንም የተቋቋመ የከፍተኛ አራት ክለብ ለመሆንም በቋሚነት በቻምፒየንስ ሊግ ለመወዳደር እና ለዋና ዋንጫዎች ለመፎካከርም የተወሰነ ጊዜ ወስድባቸዋል ተብሎ ነው የሚጠበቀው። ኒውካስል በዚህ ክረምት ሊቨርፑል ሲጠራው አሌክዛንደር ኢሳክን ማስቀረት አልቻለም። እናም ቶናሊም ትልቅ ዝውውር እንዳያጠናቅቅም ማቆም ሊከብዳቸው ይችላል። የ25 ዓመቱ አማካይ እንደ ዩቬ ወይም ፓሪሰን ጀርሜን ባሉ ታላላቅ ክለቦች ውስጥም ትልቅ ለውጥን ማምጣት የሚችል ይመስላል። እናም እሱ ራሱ ደግሞ ለእንዲህ አይነቱ ዝውውር ግፊት ያደርግ እንደሆነም ማየቱ አስደሳች ያደርገዋል ተብሎ እንደሚጠበቅ ነው መረጃዎች የወጡት። ለአሁኑ የሳንድሮ ቶናሊ ዋና አማራጮች ዩቬንቱስ እና ፓሪሰን ጀርሜን ይመስላሉ፣ ነገር ግን ይህ ዝርዝር ሊያድግ ይችላል ተብሎ ነው የሚታሰበው። የቀድሞው ኤሲ ሚላን ተጫዋች ወደ ትውልድ ሀገሩ ጣሊያን መመለስ ምክንያታዊ ሊሆን ይችላል። እናም ቢያንስ ያ ማለት ደግሞ ኒውካስል ዩናይትድ እንደ አሌክሳንደር ኢሳክ ለፕሪምየር ሊግ ተቀናቃኝ አያጣውም ማለት ነው። ቢሆንም ግን አሌክዛንደር ኢሳክን ካጡ በኋላ ኒውካስል በእያንዳንዱ የዝውውር መስኮት ላይ ትልልቅ ስሞችን የሚያጣም ሽያጭ ክለብ አለመሆኑን ማሳየት ለእነርሱ ወሳኝ ይመስላል። ስለዚህም ኤዲ ሃው እና ባልደረቦቹ ሳንድሮ ቶናሊን ለማስቀረት የሚችሉትን ሁሉ እንደሚያደርጉ እርግጠኛ ናቸው ተብሎ ነው የሚታሰበው። ዲዮጎ ሞንቴሮ ከሊድስ ዩናይትድ ጋር የነበረውን ጊዜ በክረምቱ አብቅቶ ዌስት ዮርክሻየርን ለቆ በፖርቱጋል ፕሪሜራ ሊጋ ውስጥም ወደሚገኘው ኤፍሲ አሩካ ተቀላቅሏል። የተሰጡ ያለው ወጣት ተከላካይ በሚቀጥሉት ወራትም በቋሚነት ለመጫወት ይፈልጋል እናም አሩካ አስፈላጊውን እድል ለመስጠትም ዝግጁ መሆናቸው መታየቱ አስደሳች ያደርገባል። ብዙ ጊዜ ለመጫወት ከሊድስ ዩናይትድ መውጣት ነበረበት። በቅርቡ ወደ ፕሪምየር ሊግ ባደረገው ክለብ ውስጥም እንግዲህ ተቀያሪ ወንበር ላይ መቀመጥ አይፈልግም ነበር። ይህ ተከላካይ በክለቡ አንድም የውድድር ጨዋታን ሳያደርግ ሊድስ ዩናይትድን ቢለቅም ለክለቡ ያለው ፍቅር ግን ግልጽ ነው። ተጫዋቹ በቅርቡ በዓለም አቀፍ ረፍት ወቅትም እንግዲህ ሲጫወት ሊድስ ዩናይትድ የሜዳ ውጪ ማሊያን ለብሶም ታይቷል። ይህም የሊድስ ደጋፊዎችን የሚያስደስት ድርጊት አድርጎታል። ሞንቴሮ በሊድስ አካዳሚ በነበረበት ጊዜ ከፍተኛ ግምት ተሰጥቶት ነበር። ነገር ግን በዋናው ቡድን ውስጥም ቋሚ ተጫዋች ሆኖ ራሱን ማሳየት ግን አልቻለም። እድሜው በጣም ወጣት ሲሆን ያለው አቅምን መጠቀም ብዙ ጊዜም ይችላል። አሁን በፖርቱጋሉ ክለብ ውስጥም ቋሚ የመሰለፊያ ቦታን ማግኘት ይችል እንደሆነ መታየት ያለበት ነው። እሱ በእርግጥም ከፖርቱጋል ተስፋ ሰጪ ወጣት ተከላካዮች አንደኛው ነው። እናም በሚቀጥለው የውድድር ዓመትም ያለውን አቅም ከተጠቀመ ትልልቅ ክለቦችና እንደገና ለመጠቀምም ብዙ ዕድሎችን ያገኛል። ለአሁኑ በትጋት ለመስራትም እና ደግሞ በቋሚነት ለመጫወትም ላይ ማተኮር ይኖርበታል ተብሎ ነው የሚታሰበው። ሊድስን በተመለከተ ወጣቱን ተከላካይ ክለቡን እንዲለቅ በመፍቀዳቸው እንዳይቆጩ በእርግጠኝነት ተስፋ ያደርጋሉ። ተከላካዩ ገና የ20 ዓመት ወጣት ሲሆን በሚቀጥሉት ወራትም በሚያሳየው ብቃት ተጠራጣሪዎቹን ስህተትንም ማረጋገጥ ይፈልጋል የሚል መረጃ ነው እየወጣ የሚገኘው። ባርሴሎና የሊቨርፑልን ተከላካይ ኢብራሂማ ኮናቴን ለማስፈረም ፍላጎት እንዳለው ተዘግቧል። የ26 ዓመቱ ተጫዋች ውሉ በክረምቱ ያበቃል፣ እናም ከፕሪምየር ሊጉ ሻምፒዮን ጋርም ውል አላራዘመም። እንደ ፌጂያዝ ዘገባ ከሆነ ፓሪስ ሳን ጀርሜን እና ሪያል ማድሪድ በተጫዋቹ ላይ ፍላጎት አላቸው፣ እናም የስፔኑ ሻምፒዮን ተጫዋቹን ለማስፈረም በሚያደርገው ፉክክርም ማሸነፍ ይችሉ እንደሆነ ማየቱ አስደሳች ያደርገባል። የዝውውር መስኮቱ በጥር ወር እንደገና ሲከፈት ከዓለም አቀፍ ተከላካይ ጋር ቅድመ ውል ስምምነት ለመፈራረምም ይችላሉ። በነፃ ዝውውር ማስፈረም ለማንኛውም ክለብም ትልቅ ድርድር ይሆናል። የ26 ዓመቱ ተጫዋች በፕሪምየር ሊግ ውስጥ ካሉ ምርጥ ተከላካዮች አንደኛው ሲሆን፣ ለባርሴሎና ቁልፍ ተጫዋች ሊሆንም ይችላል። ኮናቴ በቫርጅል ቫን ዳይክ ድንቅ ተብሎም ተሞካሽቷል። የስፔኑ ሻምፒየንን የመቀላቀል እድል ለተከላካዮቹ አስደሳች ሊሆን ይችላል። በሙያው ከፍተኛ ደረጃ ላይ የሚገኝ ሲሆን በእንግሊዝ ውስጥም ራሱን አረጋግጧል። ከሊቨርፑል ጋር ዋና ዋና ዋንጫዎችንም አሸንፏል። እናም አዲስ ፈተናን ለመውሰድም ሊያስብ ይችላል። ባርሴሎና በዓለም ላይ ካሉ ትልልቅ ክለቦች አንደኛው ነው። እናም እሱን በመቀላቀል ደግሞ በስፔን ውስጥ ለዋና ዋና ዋንጫዎችም ለመጫወት ሊፈልጉ ይችላሉ። ሊቨርፑል በተቻለ መጠን በክለቡ እንዲቆይ እንደሚፈልግ እርግጠኛ ነው። የረጅም ጊዜ የወደፊት እጣ ፈንታውም ለክለቡ እንዲሰጥም ማሳመን ይችሉ እንደሆነ መታየት ያለበት ጉዳይ ነው። ሊቨርፑል ዋና ዋና ዋንጫዎችን ለማሸነፍ ሲል ምርጥ ተጫዋቾችን ማስቀጠል ይኖርበታል። ኢብራሂማ ኮናቴም ያለ ጥርጥር በክለብ ውስጥ ካሉ ምርጥ ተጫዋቾች አንደኛው ነው፤ እናም እሱን ለማሳመን ያላቸውን ሁሉ ማድረግ ይኖርባቸዋል ተብሎ ነው የሚጠበቀው። ባርሴሎና ተጫዋቹ ሪያል ማድሪድ እንዲሁም ፓሪስ ጀርሜንን እምትቶ እንዲቀላቀላቸው ለማሳመንም በእርግጠኝነት ተስፋ ያደርጋሉ። ተከላካዩ ምን እንደሚወስን ግን ማየቱ ወደፊት አስደሳች እያደርገባል ተብሎ ነው የሚጠበቀው። ዩቬንቱስ ከቼልሲው አሰልጣኝ ኤንዞ ማሬስካ ጋር ስለ እንግዲህ ንግግሮችን ለማድረግ ፍላጎት እንዳለው እየተገለጸ ሲሆን አብሮትም አንድሬ ሳንቶስን ማምጣት ይፈልጋሉ። የቸልሲው አሰልጣኝ የለንደኑን ክለብ ከተረከቡ በኋላም አስደናቂ ስራን ሰርተዋል። እናም የዩኤፋ ኮንፈረንስ ሊግንና የፊፋ የዓለም ክለቦች ዋንጫንም እንዲያሸንፉ ረድቷቸዋል። ዩቬንቱስ ጣሊያናዊውን አሰልጣኝ አድርጎ ለመሾም ፍላጎት አለው እናም ሁኔታው እንዴት እንደሚዳበረም ማየቱ አስደሳች ያደርገባል ተብሎ እንደሚጠበቅ ነው መረጃዎች የወጡት። ከዩቬ ላይቭ የወጣ ዘገባ እንደሚለው የ21 ዓመቱ የቸልሲው አማካይ አንድሬ ሳንቶስን ለማስፈረምም ሊያስቡ ይችላሉ። ብራዚላዊው በአውሮፓ ከፍተኛ ግምት የሚሰጠው ሲሆን ብሩህ የወደፊት እጣ ፈንታም አለው ከዚህ ቀደም ድንቅ ተሰጥኦ ተብሎም እንዲሁ ተገልጾ እንደሚያውቅ ነው መረጃዎች የሚወጡት። እሱ ከጣሊያኑ ክለብ እጅግ በጣም ጥሩ የረጅም ጊዜ ኢንቨስትመንት እንደሚሆንም ምንም ጥርጥር የለው። ሳንቶስ በቸልሲ በቋሚነት የመጫወት እድልን ለማግኘት ተቸግሯል፣ እናም ወደ ጣሊያን መሄዱ ደግሞ ተመራጭ ሊሆንለት ይችላል። በተለይም በቋሚነት የመሰለፍ እድልን ለመስጠት ዝግጁ ከሆኑም የበለጠ ለማደግና እና አቅሙን ሙሉ በሙሉ ለመጠቀምም ብዙ ጊዜያቶችን መጫወት ይኖርበታል። በትክክለኛው መመሪያም ጥራት ያለው ተጫዋች ሆኖ የማደግ አቅምም አለው። ሁኔታው እንዴት እንደሚካሄድ ማየት ይጠበቃል። ጣሊያናዊው ክለብም የቸልሲውን አሰልጣኝና አማካይ በሚቀጥሉት ወራት ለመሳብም እጅግ በጣም ይከብዳቸዋል። ማሬስካ በቸልሲ አስደናቂ ስራን እየሰራ ነው። እናም እነርሱ ደግሞ በቅርብ ጊዜ ውስጥም ሊያጡት አይፈልጉም። ጣሊያናዊው አሰልጣኝ በፕሪሚየር ሊጉ ክለብ ያለውን ፕሮጀክትም የሚያቋርጥበት ምክንያት የለም ተብሎ ነው የሚታሰበው። ሆኖም ግን ቸልሲ በዚህ የውድድር ዘመን በማሬስካ ስር በምርጥ ብቃቱ ላይ አልነበረም። በተመሳሳይ ሳንቶስ በክለቡ ከፍተኛ ግምት የሚሰጠው ሲሆን ሊያጡትም አይፈልጉም። ቸልሲም በክለቡ ውስጥም አስፈሪ የሆኑ ወጣት ተሰጦችን ሰብስቧል። እናም ለወደፊቱ ለመገንባት ደግሞ እጅጉን እየፈለጉ እንዳለ ነው መረጃዎች እየወጡ የሚገኙት። ሊቨርፑል ከአትሌቲክ ቢልባው ኒኮ ዊሊያምስን ለማስፈረም ፍላጎት አለው። የ23 ዓመቱ ስፔናዊ ዓለም አቀፍ ተጫዋች በላሊጋውም ሆነ ለሀገሩ ጥር ብቃትን አሳይቷል። ባለፈው የውድድር ዘመን 11 ጎሎችን አስቆጥሮ 7 ለጎል የሆኑ ኳሶችን አቀብሏል። እሱ ለሊቨርፑል እጅግ በጣም ጥሩ ግዢ ሊሆን ይችላል። ፌጂያስ ባወጣው ዘገባ መሠረትም የህልማቸውን የማጥቃት ሦስትዮሽም ለማጠናቀቅ ሲሉ ስፔናዊውን ዓለም አቀፍ ተጫዋች ማስፈረም ይፈልጋሉ። ሪፖርቱ እንደሚያመለክተው ሊቨርፑል ዝውውሩን ለማሳካትም ወደ 75 ሚሊዮን ዩሮ ለማቅረብ ፍቃደኛ ነው። ኒኮ ዊሊያምስ የስፔን ብሔራዊ ቡድን አሰልጣኝ በሆኑት ሉዊስ ዴላ ፉቬንቴም በጣም ድንቅ ተጫዋች ተብሎም ተገልጿል። አጥቂው አሁንም የ23 ዓመት ወጣት ብቻ ሲሆን በአሰልጣኝና በልምድ ደግሞ የበለጠ ሊሻሻል የሚችል ነው። ሊቨርፑል እንደ እርሱ ያለ ጥራት ያለው የክንፍ ተጫዋች እንደሚያስፈልገው ደግሞ ሚስጥር አይመስልም። እናም ለውጥን የሚያመጣ ተጨማሪ ተጫዋችም ሊሆን እንደሚችል ይገምታሉ። ሉዊስ ዲያስ በውድድር ዘመኑ መጀመሪያ ላይ ክለቡን ለቆ ከሄደ ወዲህ ሊቨርፑል ያለሱ ተቸግሯል። አሁን ላይ ደግሞ እሱን ከለቀቀ በኋላ እውነተኛ ድሪብል አድራጊና ኳስ ተሸካሚ ማተባል ኮዲ ጋክፖ ወደፊት ሲሄድ ለቡድኑ የሚያስፈልገውን የሜዳ ስፋትን የመጠቀምና የእንግዲህ የመጫወት ችሎታውንም ማቅረብ አልቻለም። እንደ ኒኮ ዊሊያምስ አለ ተጫዋች ግን ማስፈረም ተመራጭ ያደርግላቸዋል። ተከላካዮችን ፊት ለፊት በመጋፈጥና በፍጥነት ብልሃትም እንግዲህ በማለፍ ረገድም እጅግ በጣም ጥሩ ናቸው። ለሊቨርፑል የማጥቃት ክፍልም በጣም የሚያስፈልገውን የማይታወቅ አካሄድንም ያመጣል። ወደ ፕሪምየር ሊግ የመዛወር እድል ለተጫዋቹ አስደሳች ሊሆን ይችላል። በሙያው ውስጥም ከፍ ያለ ደረጃ ላይ ይሆናል። እናም በዓለም ላይ ካሉ ታላላቅ ክለቦችም በአንዱ የመጫወት እድልን ያገኛል። ሊቨርፑል በቋሚነት ለሊግ ዋንጫና ለዩኤፋ ቻምፒየንስ ሊግ እየተፋለመ ነው እና ምኞቶቻቸውንም እንዲፈጽሙ ሊረዳቸው ይችላል ተብሎ ነው አሁን ላይ የሚጠበቀው። ዌስትሃም ዩናይትድ በጥሬ ጨዋቾች የዝውውር መስኮት የሪያል ማድሪዱን አጥቂ ኤንድሪክ ፊሊፔ ለማስፈረመም ፍላጎት አላቸው። የ19 ዓመቱ ተጫዋች በላሊጋው ክለብ ውስጥም በቋሚነት የመሰለፍ ዕድል ለማግኘት ተቸግሯል እና ብዙ ጊዜም ለመጫወት ክለብን መልቀቅ ያስፈልገዋል። ወደ ፕሪሚየር ሊግ መዘወር ደግሞ ለሱ ተመራጭ ሊሆን ይችላል። ነገር ግን ጋዜጠኛ ዲን ጆንስ እንደተናገረው ከሆነ ዌስትሃም ዩናይትድ ዝውውሩን ለማሳካት እንደሚከብዳቸው ነው የሚገምተው። እስካሁን የውድድር ዘመኑን በአሳዛኝ ሁኔታ የጀመሩት ዌስትሃም ዩናይትዶች እናም ቡድናቸው ላይ የበለጠ ጥራት ያለውን ተጫዋች ማከልም ያስፈልጋቸዋል ጥራት ያለው አጥቂ ማስፈረም ብልህ ውሳኔ ሊሆን ይችላል። የ19 ዓመቱ ተጫዋችም ከፊት ያሉት ሶስቱን ቦታዎች ላይ የትኛውንም ቦታ መጫወት የሚችል ሲሆን በመጨረሻው የሜዳ ክፍል ውስጥም ተጽዕኖ ማሳደር ይችላል። ብራዚላዊው ተጫዋች ብዙ ጊዜ ለመጫወት ከፍተኛ ፍላጎትም ይኖረዋል። ፕሪምየር ሊግ አስደሳች አጋጣሚ ሊሆንለትም ይችላል። በእንግሊዝ ውስጥ በቋሚነት መጫወት ምርጡን ብቃቱን ሊያውጣለት ይችላል። የዌስትሃምን ጥያቄ ለመቀበልም ፍቃደኛ መሆን አለመሆኑ አስደሳች ይሆናል። ወደ ለንደኑ ክለብ መሄድን አንድ ደረጃ ዝቅ ማለት ሊቆጥረውም ይችላል። ሁኔታው እንዴት እንደሚዳብርም ወደፊት የሚታይ ጉዳይ ነው። ጆንስ ለቲም ቶክ እንደተናገረው ኤንድሪክ በጠሮር የውሰጥ ጥያቄዎችን ኢላማ ሊሆን ይችላል። እናም ዌስትሃም ዩናይትድ ጥያቄ ካቀረቡለት ክለቦች አንደኛው መሆናቸው ለእኔ ምክንያታዊ ነው። ዌስትሃም በአሁኑ ጊዜ ከሳንቲያጎ ቤርናቢው እንዲለቅም ለማሳመን የሚያስችል ጠንካራ አቋም ላይ ሳይሆን አይቀርም። ነገር ግን መሞከራቸው አይቀርም። ኤንድሪክ ፊሊፔ ከጠበቁት በላይም ወጣት ነው። ነገር ግን እሱ ልዩ የጥራት ደረጃ ስላለው እሱን ለማስፈረም ይሞክራሉ። ከረጅም ጊዜ ጀምሮ በእሱ ላይም ፍላጎት ነበራቸው። የ19 ዓመቱ ተጫዋች በአውሮፓ ከፍተኛ ግምት የሚሰጠው ሲሆን ካርሎ አንቸሎቲ ከዚህ ቀደም አስደናቂ ተጫዋች ሲሉ ገልጸውታል። ወደ ዓለም አቀፍ ደረጃም ያለው እግር ኳስ ተጫዋችነት የማደግ አቅምም አለው። ሪያል ማድሪድ በእድገቱ ላይ ማተኮርና በቋሚነት የመጫወት እድሎችንም በመስጠት እንዲያድግም መፍቀድ ይኖርባቸዋል። በጥሮር በውሰት ለመላክም ተመራጭ ሊሆን ይችላል ተብሎ ነው የሚጠበቀው። የቦርንማውዝ አጥቂ አንቷን ሴሜንዮ በቅርብ ወራት ክለቡን ለቆ ሊወጣ ይችላል በሚል ሲነገር ቆይቷል። እንደ ቲቢአር ፉትቦል ዘገባ ከሆነም ማንቸስተር ዩናይትድ እና ቶትንሃም ሆትስፐርስም ተጫዋቹን ለማስፈረም ከፍተኛ ፍላጎት አላቸው። አሰልጣኝ ቶማስ ፍራንክ በክረምቱ የዝውውር መስኮትም ተጫዋቹን ማስፈረም ፈልገው የነበረ ቢሆንም ዝውውሩ ግን ሊሳካ አልቻለም። በቅርብ ጊዜ ውስጥ ወደ እርሱ ተመልሰው መምጣት አለመምጣታቸው ወደፊት የሚታይ ነው። ሴሜንዮ ራሱን የአርሰናል ደጋፊ እንደሆነ ይናገራል። እነሱም ከአፍሪካዊ ተጫዋች ጋርም ተያይዘው የነበረ ሲሆን እሱን ለማስፈረም ይወስኑ እንደሆነ ማየቱ አስደሳች ያደርገዋል። ለሰሜን ለንደኑ ክለብ ያለውን አድናቆት ከግምት ውስጥ በማስገባትም በውድድር ውስጥ ጥቅም ሊኖራቸው ይችላል ተብሎ ነው የሚጠበቀው። ቦርነመዝ በጥሮር እንዲለቅ የመፍቀድ እድሉ በጣም ዝቅተኛ ነው። እናም ማንኛውም ዝውውር እስከ 2026 ክረምት ድረስም መጠበቅ ይኖርበታል ተብሎ ይታሰባል። የ25 ዓመቱ ተጫዋች ለቼሪዎቹ ጠቃሚ ተጫዋች ሆኖ ራሱን አቋቁሟል። እናም በአሁኑ ጊዜ ደግሞ በሊግ ውስጥም ካሉ ምርጥ አጥቂ ተጫዋቾች አንደኛው መሆኑ አያጠራጥርም። በዚያ ውድድር ዘመን በፕሪሚየር ሊጉ ስድስት ጎሎችን ያስቆጥሯል። ለወደፊትም ማንቸስተር ዩናይትድ እና ቶትንሃምን እንደሚያሻሽልም ምንም ጥርጥር የለውም። ጋናዊው ተጫዋች በቅርብ ወራት ውስጥ ጎበዝ እግር ኳስ ተጫዋች ተብሎ የተገለጸ ሲሆን፣ በሀገሪቱ ውስጥ ላሉ ትልልቅ ክለቦችም መጫወት የሚያስችል ብቃት አለው። ማንቸስተር ዩናይትድ ወይም ቶትንሃም ከቦርንመዝ ጋር ስምምነት ላይ መድረስ ሲችሉ እንደሆነ ወደፊት የሚታይ ነው። ማንቸስተር ዩናይትድ በመጀመሪያ አስተላለፉ ውስጥ እንዴት እንደሚያስገባው ማየቱም አስደሳች ይሆናል። እሱ ከማቲያስ ኩኛህ ጋር ተመሳሳይ በሆነ ሚና ውስጥም ይጫወታል። ቶተናምን በተመለከተ ደግሞ እንደ ዊልሰን ኦዳበርት ካሉ ተጫዋቾች የተሻለ ሊሆን ይችላል። ምንም እንኳን የግራ በኩል የሚጫወት አጥቂ ቢሆንም በመሃል ላይም ለመስራት የሚያስችል ሁለገብነት አለው። ሪቻርልሰን ክለቡን ለቅቆ ሊሄድ ይችላል በሚል የተያዘ ሲሆን አፍሪካዊው ተጫዋች ተመራጭ ምትክል ሊሆን ይችላል ተብሎም ይጠበቃል። የ ሃያ አምስት አመቱ ተጫዋች የሙያ ዘመኑ ከፍተኛ ዓመታት ውስጥም እየገባ ሲሆን በከፍተኛ ደረጃ መወዳደርም ይፈልጋል። ወደ ትልቅ ክለብ መዘዋወርም ለሱ ተፈላጊ ይሆናል። መጨረሻውም የት እንደሚሆን ማየቱ አስደሳች ያደርገዋል ተብሎ ነው የሚጠበቀው። ማንቸስተር ዩናይትድ ከፖርቶ ቪክተር ፎርድ ሆልትን ለማስፈረም በመሃል ሜዳ ክፍሉ ላይ ሊሻሻል እየፈለገ ነው። የ19 ዓመቱ ዴንማርካዊ አማካይ ለፖርቱጋሉ ክለብም ጥሩ ብቃትን እያሳየ ሲሆን አፈጻጸሙም የማንቸስተር ዩናይትድን ትኩረትም ስቧል። በፍላጎታቸው መሰረትም እሱን ለማስፈረም ይፋዊ ጥያቄዎችን ያቀርቡ እንደሆነ ማየቱ አስደሳች ያደርገዋል ተብሎ ነው የሚጠበቀው። ከቲም ቶክ የወጣ ዘገባ እንደሚያሳየው ቶትናም ተጫዋቹን ለማስፈረም ፍላጎት አላቸው፣ እናም ማንቸስተር ዩናይትድ ደግሞ በቅርበት እየተከታተሉት ነው። ሁለቱም ክለቦች ለወጣቱ አማካይ ምርጥ መዳረሻዎች ሊሆኑ ይችላሉ፣ እናም መጨረሻው የት እንደሚሆን መታየት ያለበት ጉዳይ ነው። ማንቸስተር ዩናይትድ የመሀል ሜዳ ላይ የተሻለ ቁጥጥር እና መረጋጋት ያስፈልጋቸዋል። እናም የ19 ዓመቱ ተጫዋች ለወደፊት የሚያስፈልጉት ኢንቨስትመንት ይሆናል። ምንም እንኳን በአሁኑ ለፕሪሚየር ሊግ ዝግጁ ላይ ሆን ይችላል፣ ለረጅም ጊዜ ግን የሚጠቅም ብልህ እንግዲህ ነገሮችን ሊያመጣ የሚችል ተጫዋች ነው። የ19 ዓመቱ ተጫዋች በአሰልጣኝነትና በልምድም እየተሻሻለ ወደፊት ኮከብ ሆኖ ሊያድግ ይችላል። ቶተናም እሱን ለማስፈረም የወሰነ እንደሆነ ማየቱ አስደሳች ያደርገባል። እነሱም በመሃል ሜዳ ላይ የበለጠ ጥራት ያላቸው ተጫዋቾችን ሊጠቀሙ ይችላሉ። በቅርብ ጊዜያትም ጎበዝ ወጣት አማካዮችን በማምጣት ጥሩ አድርገዋል። ፎድ ሆልትም እንዲሁ ከሉካስ ቤርግቫልና አርቺ ግሬ እንዲሁ ከፓፔ ማተሳ ጋርም ጠንካራ የሚባል አጋርነትን መፍጠር ይችላል። በቅርብ ጊዜያት ከታዩት ምርጥ ዴንማርካዊ አሰልጣኞች አንዱ በሆነው ቶማስ ፍራንክ ስርም የመጫወት እድል ለዚያ አማካይ ተፈላጊ ይሆናል። ቶማስ ፍራንክ በቶትንሃም እጅግ በጣም ጥሩ ስራን እየሰራ ሲሆን በአሁኑ ጊዜ ደግሞ በሊጉ ሶስተኛ ደረጃ ላይ ይገኛሉ። በቅርቡም የአውሮፓን ዋንጫን የዩሮፓ ሊግንም ቶትንሃሞች አሸንፈው እንደነበር እናስታውሳለን። እናም ለአብዛኞቹ ተጫዋቾች የሚስብ መዳረሻ ይሆናል። ቶትንሃም ተብሎን አሁን ላይ የሚጠበቀው የቶትንሃም ሆትስፐርስ ዋጥቅ የሆነው ሪቻርልሰን ከሜጀር ሊግ ሶከር እና ከሳውዲ አረቢያ ክለቦች ጋር ስሙ ተያይዞ እየተነሳ ነው። እንደ ቀድሞ የቶትናም ስካውት ሚኪ ብራውን ገለጻ የ28 ዓመቱ ተጫዋች የዝውውር መስኮቱ በጥር ወር ሲከፈትም ክለቡን ለቆ ሊሄድ ይችላል ተብሎ ይታሰባል። ቶትናም መውጣቱን ለመፍቀድ ዝግጁ መሆን አለመሆናቸው አስደሳች ያደርገዋል። የቅርብ ጊዜ ዘገባዎች እንደሚያሳዩት ኦርላንዶ ሲቲ ሪቻርልሰንን ይፈልጋል። ብራዚላዊው ተጫዋች ከኤቨርተን በከፍተኛ ዝውውር ከመጣ በኋላ የሚጠበቅበትን ያክል መውጣት አልቻለም። ለቶተንሃምም ከአንድ መቶ በላይ በሆኑ ጨዋታዎች ላይ 23 ጎሎችን ብቻ ነው ያስቆጠረው። ክለቡም ተጫዋቹን ሊያስፈርመው ሲያስፈርመው ከዚህ የበለጠም ነገር ይጠብቁበት ነበር። በጥር ሪቻርልሰን እንዲሄድ ለመፍቀድ ዝግጁ መሆናቸው ማየቱ አስደሳች ይሆናል። ሆኖም ግን በመጀመሪያ ጥራት ያለው ምትክም ለማምጣት ይሞክራሉ። በውድድር ዘመኑ መካከል ቡድኑን ማዳከም አይችሉም። ዶሚኒክ ሶላንኬ ክለቡን ከተቀላቀለ በኋላም በተከታታይ ጎሎችን ማስቆጠር አልቻለም። እናም በአሁኑ ጊዜ በጉዳት ምክንያት ከሜዳ ውጭ ነው። ሪቻርድሊሰን ቶትናምን ለቆ ለመሄድ ሊፈተን ይችላል ሲል ፉትቦል ኢንሳይደር ይናገራል። ነገር ግን ያ አዲስ አጥቂ እንዲያወጡና እንዲያስፈርሙ ያስገድዳቸዋል። ምክንያቱም ሰዎችን ሳይተኩ እንዲሄዱ ለመፍቀድም የሚያስችል የቡድን ጥልቀትም በዚያ ቦታ ላይ የላቸው። የሶላንኬ የጉዳት ችግሮች እሱ ከሜዳ ውጪ በሚሆንበት ጊዜም ሊተካ የሚችል ሰው ያስፈልጋቸዋል ማለት ነው። ራሳቸውን አጭር የሚሆኑትና ሁኔታ ውስጥ አያስገቡትም። ሁኔታው እንዴት እንደሚሻሻል ግን ማየቱ አስደሳች ያደርገዋል። በጥር ወር ለብራዚላዊው ጥራት ያለው ምትክም ለማግኘት አስቸጋሪ ሊሆን ይችላል። በውድድር ዘመኑ አጋማሽ ላይም ከፍተኛ ተጫዋቾችን ማስፈረም ቀላል አይሆንም። እናም ቶትናም የደቡብ አሜሪካዊውን አጥቂ እስከ ውድድር ዘመኑ መጨረሻ ድረስም ሊይዘው ብልህነት ይሆናል ተብሎ ነው የሚጠበቀው። ሪቻርሊሰን በአሰልጣኝ ቶማስ ፍራንክ ስር አስደናቂ ብቃትን አሳይቷል። እናም እስከ ውድድር ዘመኑ መጨረሻ ድረስም በክለቡ ማቆየቱ ተመራጭ ይሆናል። በዚህ የውድድር ዘመን ለለንደኑ ክለብም በጣም ጠቃሚ ተጫዋች ሊሆን እንደሚችል ነው እየተገለጸ የሚገኘው። ሊቨርፑል በቅርብ ሳምንታት ከቦሪሲያ ዶርትመንዱ ተከላካይ ኒክ ሽሎተርቤክ ጋር ስለ ዝውውር ጉዳይ ላይ ሲያዝ መረጃዎች እንደነበሩ እናስታውሳለን። የስካይ ስፖርቱ ጋዜጠኛ ፍሎሪያን ፕሌተንበርግ እንዳረጋገጠው ከሆነም ሊቨርፑል የጀርመኑን ዓለም አቀፍ ተከላካይ ለማስፈረም ጠንካራ ፍላጎት የለውም። እናም የዶርትሙንድ ይህንን ምርጥ ተከላካይም በአዲስ ኮንትራት ለማሰርም ከፍተኛ ፍላጎት እንዳላቸው ነው የተገለጸው። ሊቨርፑል ጥራት ያለው መሀል ተከላካይ እንደሚያስፈልገው ሚስጥር አይደለም። ይህ በእንዲህ እንዳለ የጀርመኑ ሻምፒየን ባየር ሚኒክ ተጫዋቹን ለማስፈረም ፍላጎት አላቸው። ስምምነቱንም ማሳካት ይችሉ እንደሆነ ወደፊት የሚታይ ጉዳይ ነው። እናም ጀርመናዊ ተጫዋች ለሊቨርፑልም ጠቃሚ ግዢ ሊሆን ይችል ነበር። ኢብራሂም ኮናቴ ውሉ ሲያልቅም በውድድር ዘመኑ መጨረሻ ክለቡ ለቆ ሊሄድ ይችላል። የፈረንሳይ ዓለም አቀፍ ተጫዋችም ከፕሪምየር ሊግ ሻምፒዮኑ ጋርም ውል ማራዘሚያም አልፈረምም እናም ሊቨርፑል ጥራት ያለው ተተኪ ማግኘት ይኖርባቸዋል። ሽሎተር ቤክ በቡንደስሊጋው ራሱን አረጋግጧል። እናም በፕሪምየር ሊግ ውስጥም ጥሩ ሁኔታ ለመጫወትም የሚያስችል ብቃት እንዳለው ምንም ጥርጥር የለውም። እሱ ጥራት ያለው ተጨማሪ ተጫዋች ሊሆን ይችል ነበር። ተጫዋቹ በሙያው ከፍተኛ ደረጃ ላይ የሚገኝ ሲሆን በሊቨርፑል ላይም ፈጣን ለውጦችን ማምጣት ይችል ነበር። ኢብራሂማ ኮናቴ በክረምቱ ለመልቀቅ ከወሰነ ሊቨርፑል ጥራት ያለው ምትክ ማግኘት ይችሉ እንደሆነ ማየቱ አስደሳች ያደርገዋል። በነፃ ዝውር ዝውውር ማጣት ለፕሪሚየር ሊግ ሻምፒዮኖች ትልቅ ጉዳት ነው የሚሆነው በቅርቡ ትሬንት አሌክዛንደር አርኖልድ በነፃ ዝውውር ወደ ሪያል ማድሪድ አተውታል። እናም ቁልፍ ተጫዋቾቻቸው በነጻ ዝውውር እንዲለቁ በመፍቀድም አደገኛ ቅድመ ሁኔታን እየፈጠሩ ሊሆን ይችላል። የፈረንሳይ ዓለም አቀፍ ተጫዋች በክለቡ የወደፊት እጣ ፈንታ እንዲፈርም እስከ መጨረሻው ደቂቃ ድረስም ለማሳመን እንደሚሞክሩ ጥርጥር የለው። አጥቂው ኢማኑኤል ዴኒስ በቅርብ ሳምንታት ወደ ዌስት ሃም ዩናይትድ ሊዘዋወር እንደሚችል ሲነገር ቆይቷል። ሆኖም ግን ከዴይሊ ሜል የወጣ ዘገባ እንደሚያመለክተው አሰልጣኝ ኑኖ ኤስፔሬንቶ ሳንቶ በአሁኑ ጊዜም በነፃ ዝውውር ላይ ያለውን የ27 ዓመቱን አጥቂ ለማስፈረምም እየፈለጉ እንደሆነ ወስነዋል። ተጫዋቹ በክረምት የዝውውር መስኮት ከኖቲንግሃም ፎረስት ጋር የነበረውን ውል አቋርጧል። ሆኖም ግን እስካሁን ድረስ አዲስ ክለብ ማግኘት አልቻለም። ዋትፎርድ ተጫዋቹን ለማስፈረም ፍላጎት አላቸው። መጨረሻው የት እንደሚሆን መታየት ያለበት ጉዳይ ነው። ዴኒስ በኖቲንግሃም ፎረስት ሳለ ከኑኖ ኤስፕሬንቶ ሳንቶ ጋር ሰርቷል እናም አዲሱ የዌስት ሃም ዩናይትድ አሰልጣኝ ስለሱ ሁሉንም ነገር ያውቃሉ። እኛ አሰልጣኝ የ27 አመቱ ተጫዋች የለንደኑን ክለብ እንዲቀላቀልም ፍላጎት እንደሌላቸው ግልጽ ነው። ዌስትሃም ዩናይትድ በአጥቂ ክፍል ውስጥም የበለጠ ጥራትና የተጫዋቾች ብዛት ወይም ዴብዝም ያስፈልጋቸዋል። ነገር ግን የ27 አመቱ ተጫዋች ለተወሰነ ጊዜ በጥሩ ብቃቱ ላይ አልነበረም። በ2021 ከዋትፈርድ ከተቀላቀለ በኋላ በጥሩ ሁኔታ ተጫውቷል። ለኖቲንግሃም ፎረስት ከመቀላቀሉ በፊትም በ35 ጨዋታዎች የአስር ጎሎችን አስቆጥሯል። ሆኖም ግን ኖቲንግሃም ፎረስት ላይ አሻራውንም ማሳረፍ አልቻለም። እርግጥ ነው ለዌስትሃም ዩናይትድ የሚያረካ ግዢ አይሆንም ነበር። እነሱ ከዚህ የተሻለ ነገር ማሰብ አለባቸው። እናም በሚቀጥሉት ጥቂት ሳምንታት ውስጥም ትክክለኛውን ተጫዋች ማስፈረም ይችሉ እንደሆነ ማየቱ አስደሳች ይሆናል። ወደፊት እንግዲህ ማጥቃታቸው ሊተነበይ የማይችል ወይም አንፕሬዲክተብል እንዲሆንም የሚያደርግ ታማኝ ጎል አስቆጣሪና ጥራት ያለው የክንፍ ተጫዋችም ለማስፈረም መሞከር ይኖርባቸዋል። ዌስትሃም ዩናይትድ የውድድር ዘመኑን እጅግ አሳዛኝ ብቃትን እያሳየ ነው። እናም ግርሃም ፖተርን ከስራው ተሰናብተዋል። ኑኖ በሚቀጥሉት ሳምንታትም ነገሮችን እንደሚያስተካክል ይጠበቃል። እናም ቡድኑን እንደገና አሁንም በትልቅ ደረጃ ማድረግ ይችል እንደሆነ ወደፊት ማየቱ አስደሳች ያደርገዋል ተብሎ ነው የሚጠበቀው። ውድና የተከበራችሁ ቤተሰቦቻችን ከሁለተኛው የዩትዩብ ቻናላችን አዲስ ስፖርት ልዩ ለዛሬ ያዝንላችሁ ፕሮግራማችን ይህንን ይመስል ነበር። ቆይታችሁን ከእኛ ጋር ያደረጋችሁ በሙሉ ላቅ ያለ ምስጋናችንን ልናንተ ማቅረብን እንወዳለን። ፉአድ ባህሩ የዛሬውን ፕሮግራም እየመራው ከእናንተ ጋር ቆይታን አድርግ ያለው። በቀጣይ ፕሮግራሞቻችን ሌሎች ስፖርታዊ ጉዳዮችን፣ ሌሎች አዳዲስ መረጃዎችን አካተን በድጋሚ የምንገናኝ ነው የሚሆነው። ስለተከታተላችሁን ከልብ አድርጌ ያመሰግናለሁ። መልካም ጊዜ፣ መልካም ቀንም እንዲሆንላችሁ በአክብሮት እመኛለሁ።